ህዳር ሲታጠን ከዚህ በኋላ ቀርቷል። ህዳር ሲታጠን በሚል ሰበብ አካባቢ ላይ የሚገኘውን ቆሻሻ ሰብስቦ ማቃጠል በህግ ያስቀጣል። እንዲሁም ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በዚህ መርሃ ግብር የምንከታተለው እንግዲህ በኢትዮጵያ ህዳር አስራ ሁለት ሁልጊዜ ጠዋት ህዳር ሲታጠን ተብሎ በግቢያችን በአካባቢያችን ያሉ ቆሻሻዎች ሲቃጠሉ ብናስታውስበት እለት ነው እና ይህ እንግዲህ ተከልክሏል። ለምንድን ነው የሚለውን በስፋት ማስቃኛችሁ ይሆናል። እንግዲህ ነገ ደግሞ የቅዱስ ሚካኤል በዓል ይከበራል። ስለምን ምክንያት እንደሚከበርና እንዲሁም ደግሞ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ ታመው በሆስፒታል እንደሚገኙ ሁላችንም ሰምተን ነበር። አሁን ደግሞ ወደ ቤታቸው ተመልሷል። እነዚህን አስቃኛቸዋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁኝ ቆዩ። ይህን ቪዲዮ ላይክ በማድረግ እንዲሁም ደግሞ ቤቱንም ሰብስክራይብ በማድረግ እንድትጀምሩ እየጠየኩ እስቲ በቅድሚያ ህዳር ሲታጠን ለምንድን ነው ታሪኩ ምን ነበረ? በሽታ ነበር ይባላል። በሽታ ሲመጣ ጊዜ ህዳር ቆሻሻውን አቃጥሉ ተባለ። ቆሻሻው ሲቃጠል ያ የመጣው በሽታ ከኢትዮጵያ ውስጥ ተጠራርጎ ወጣ ነው ሚባል። ከዛ ጀምሮ በየዓመቱ ኢትዮጵያ ቆሻሻውን ታቃጥላለች። ህዳር ብጹሩ አዲስ አበባ ውስጥም ሆነ በገጠርም ሆነ በክፍለ ሀገርም ሆነ በአጠቃላይ ይታጠናል። ጪስ በጪስ ይሆናል። ያ ሲሆን ጊዜ ሁሉም በየአመቱ ያቃጥላል። እንደውም አሁን ከጊዜ በኋላ አሁን ቀዘቀዘ እንጂ በድሮ ጊዜ ጊዜ በየአመቱ ይታጠናል፣ በጣም ያቃጥላል። ሰው ያንን ሰበብ እያደረጉ እንደውም ቆሻሻ ከአካባቢው ይወገዳል ይባላል። ያንን በተጀመረ ጊዜ ያው አሁንም እንግዲህ ያው እንደምታዩት ጉም መስሎ እየተቃጠለ ነው ያለ እና ጥሩ ነው የኢትዮጵያ በዓል ነው ማለት ነው። በየቦታው በየሰፈሮቻችን ህዳር ሲታጠን ተብሎ ቆሻሻ እየተቀጣጠለ ነው። ለመሆኑ ህዳር ሲታጠን ታሪኩ ምንድን ነው? ልንገራችሁ። በ1914 እስከ 1918 እንደ ኤሮፓውያኑ አቆጣጠር በጣም ከባድ ጦርነት ነበር፣ የመጀመሪያው የዓለም ጦርነት። በዚህ ጦርነት ወደ 15 ሚሊዮን የዓለማችን ህዝቦች ህይወታቸውን አጥተዋል። ጦርነቱ ሊገባደድ ነው ተብሎ የዓለም ህዝብ የምስር ሊሰማ ጥቂት ቀናት ሲቀረው፣ ደግሞ አስደንጋጭ ዜና ይሰማል። ምንድን ነው? አንድ ቫይረስ ከወደ አሜሪካ ካንሳስ ከተገኘ ግዛት የወታደር ካምፕ ውስጥ መከሰቱ ነው። በሶስት ቀናት ብቻ በዛ ካምፕ ውስጥ ወደ 45 ሺህ ወታደሮች በዚህ ቫይረስ ይያዛሉ። እነኛ ወታደሮች ደግሞ እገዛ ለማድረግ አውሮፓ መግባት ስለነበረባቸው ለጦርነቱ ማለት ነው አትላንቲክን አቋርጠው አውሮፓ ይገባሉ። መጀመሪያ የገቡትም ፈረንሳይ ውስጥ ስለነበር በፈረንሳይ የመጀመሪያው የቫይረስ ምልክት ይታያል ማለት ነው። ፈረንሳይ ግን የጦርነቱ ተሳታፊ ስለነበረች ይህንን ዜና ባወጣው ለጦርነት ፕሮፖጋንዳ ይውላል ብላ ዜናውን ትይዘዋለች። ከዛ በመቀጠልም ወደ ስፔን ይሸጋገራል። ስፔን ደግሞ የጦርነቱ ተሳታፊ ስላልነበረች ለሕዝቦቿ አዲስ ቫይረስ መከሰቱን ይፋ ታደርጋለች። በዚህ ምክንያት ስፓኒሽ ፍሉ ወይም የስፔን ኢንፍሉዌንዛ ተብሎ ተጠራ ማለት ነው። እኛ ሀገር የገባው ከአስሩ ወራት በኋላ የኢትዮ ጅቡቲ ምድር ባቡን መመስረትን ተከትሎ ነው። ያው እንግዲህ የባቡሩ መመስረትን ተከትሎ ስለገባ የባቡር በሽታ ተብሎ የሚጠራ ነበር። በህዳር ወር ስለተከሰተ የህዳር በሽታም ተብሎ ይጠራ ነበረ። በተለይ ህዳር 12 ላይ በዛሬው ቀን በ1911 ያን ማለት ነው። በጣም በብዙ ሺዎች የሚቆጠሩ የአዲስ አበባ ነዋሪዎች እንዲሁም በመላው ኢትዮጵያ ህይወታቸውን ያጡበት ቀን ነው። በአጠቃላይ ወደ 40 ሺህ ኢትዮጵያውያን በበሽታው ህይወታቸውን አጥተዋል። 9 ሺህ ኢትዮጵያውያኑ ደግሞ አዲስ አበባ ውስጥ ይኖሩ እንደነበር የተለያዩ የታሪክ ድርሳናት ያስረዳሉ ማለት ነው። ከዚህ ጋር ተያይዞ መናገር የምፈልገው አሁን እንደ ድሮ አይደለም ጊዜው በጣም የአካባቢ ብክለት እያሰጋ ያለበት ሰዓት ላይ ደርሰናል። በተለይም ደግሞ የሚቀጣጠሉት ፕላስቲክ፣ የባትሪ ድንጋዮች ሲሆኑ ደግሞ ወደ አየር የሚለቀቀው ካርቦን ሞኖክሳይድ፣ ሚቴን እንዲሁም ሃይድሮክሎሮ ካርቦን የተሰኙ ጋዞች ለአካባቢው ብክለት በጣም ትልቅ አስተዋጽኦ ስለሚኖራቸው እንግዲህ ይህንን በዓል የምናከብርበትን ወይ ትንሽ ቀየር ብናረገው ብዬ እኔ አስተያየቴን እሰጣለሁ ማለት ነው። እንግዲህ እንደተከታተላችሁት ነው በሽታ ወረርሽኝ መጥቶ በአለም ላይ በተለይ ወደ እኛም ሀገር ገብቶ የዳር በሽታ ሲባል እንደነበር እና ትልቅ በሽታ መጥቶ ይህ በዕለተ ቅዱስ ሚካኤል በዳር በህዳር አስራ ሁለት ይሄ ማጥን ሲታጠን ስላችሁ የጭሱ ማለት ነው በአካባቢያችሁ ያሉ ቆሻሻዎች ተጠራርገው ሲቃጠሉ ያ በቅዱስ ሚካኤል ዕለት የምናስብበት ዕለት ነው። አመታዊ በዓል ነው። በዚህ ተያይዞ እንግዲህ ቆሻሻው በሚቃጠልበት ሰዓት ሀገሪቷ ላይ የመጣው ይህ ከፍተኛ ወረርሽኝ እንደጠፋ በሽታው እንደጠፋ ታሪክ ይነግረናል እና ይህንንም አባቶቻችን ተቀብለውት በየአመቱ ዕዳርን እያጠኑ ዕዳር አስራ ሁለት ቅዱስ ሚካኤል በአካባቢያቸው የሚገኙ ቆሻሾችን የተለያዩ ነገሮችን በመሰብሰብ እያቃጠሉ ሀገራችንን ሰላም አድርግልን፣ የመጣውን መዓት ቁጣውን በሽታውን ሁሉ አስወግድልን እያሉ ምርቃት እየመረቁ ጧት ጧት ይህንን ሲያደርጉ ለበርካታ ዓመታት ኖረናል ማለት ነው። እንግዲህ እኔም በእኔ እድሜ እንኳን ረዥም ዓመት ይሄ ነገር ሲደረግ ኖሯል። እንግዲህ ሁልጊዜ እንደውም ወደ አዲስ ዓመት ውስጥ ስንገባ የተለያየ ነገር አገራችን ላይ ሲመጣ ሲከሰት በሽታም ይሁን ሰላም መጥፋትም ሲሆን የተለያየ ነገር ሲሆን ህዳር ሲታጠን ህዳር ከታጠነ በኋላ ይጠፋል ብለው አባቶቻችን ይናገራሉ። እንደሚያምኑትም እንደ እምነታቸው ይደረጋል ሲደረግም ኖሯል ማለት ነው። ዕለቱም ቅዱስ ሚካኤል ነው። ከቅዱስ ሚካኤልም ምልጃን በመጠየቅ ወደ ክርስቶስ እንዲያማልደን በመጠየቅ ይህንን ታሪክ ይህንን ነገር እንደ ትውፊት አድርገን ከአባቶቻችን ተቀብለን ይዘን መተናል። አሁን ላይ ደግሞ ይህን ማድረግ ተከልክሏል። ለምንድን ነው የተከለከለው? ህዳር ሲታጠን ከዚህ በኋላ ቀርቷል። ማንኛውም ሰው በአዲስ አበባ ቆሻሻ እንዳቃጥልም ተወስኗል። ይህንን የሚያደርግ ሰው ይቀጣል። ይህንን የሚቆጣጠሩ ደግሞ አስከባሪዎችም ይመደባሉ ተብሏል። ህዳር በኢትዮጵያ ታሪክ ውስጥ እጅግ በጣም አስከፊ የሆነ በሽታ የተገላገልንበት በርካታ ሺዎችን ያረገፈውን የህዳር በሽታ ለማስታወስ ህዳር 12 ሰዎች በአካባቢያቸው ያለውን ቆሻሻ እየሰበሰቡ የሚያቃጥሉበት ታሪካዊ ዕለት። ቆሻሻን በመሰብሰብ ነው እንጂ ቆሻሻን በማቃጠል እንዳታስታውሱ ተብሏል። ህዳር ሲታጠን ታግዷል። የህዳር ሲታጠን የህዳር 12ን አከባበር አስመልክቶ ከአዲስ አበባ ከተማ አስተዳደር የተሰጠ ማሳሰቢያ እንዲቆያችሁ። እንግዲህ የአዲስ አበባ ከተማ አስተዳደር፣ በተለይ ደግሞ የአካባቢ ጥበቃ ባለስልጣን በዛሬው ዕለት የነገው የህዳር 12 የህዳር ሲታጠን በዓልን አከባበር አስመልክቶ ማሳሰቢያ አውጥቷል። ይህንን ማሳሰቢያ ተረድታችሁ ጥንቃቄ እንድታደርጉ ከተጠያቂነት እንድትድኑ ነው። ይህንን ኢንፎርማቲቭ ቪዲዮ ምሰራላችሁ እና በተለምዶ እንግዲህ እንደምታውቁት ቆሻሻ የማንደድ በእሳት ቆሻሻን የማስወገድ አይነት ነገር በተለምዶ ይፈጸማል። በነገ ዕለት ግን ይህንን ነገር በከተማዋ መፈጸም እንደማይቻል ይህንን ማድረግ ተጠያቂነት እንደሚያመጣ ማሳሰቢያ ተሰርቷል ማለት ነው። ስለሆነም ጠዋት ተነስታችሁ ህዳር 12 ነው፣ ህዳር ሲታጠን ነው ብላችሁ ቆሻሻ ማቃጠል የለባችሁም። ይህን የምታደርጉ የሕግ ተጠያቂነት ሊያመጣ ይችላል። ምስል ጠቃሚ ነገሮች ስታገኙ ይህን አካውንቴን ይከታተሉ አስ ይታጠን በሚል ሰበብ አካባቢ ላይ የሚገኘውን ቆሻሻ ሰብስቦ ማቃጠል በሕግ ያስቀጣል እንዲሁም ደግሞ እየተከለከለ ነው ሲል የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን አስታውቋል። እንደሚታወቀው በኢትዮጵያ በዘመላሉ ዓመታት ህዳር ሲታጠን የሚሉ ባህሎች እንደሚከበሩ ይታወቃሉ። በተለይም ደግሞ የህዳር አጋማሽ ማለትም ህዳር 12 በብዛት ማለት ነው የኢትዮጵያ ውስጥ ህዳር ሲታጠን በሚል የአካባቢው እናቶቻችን ማለት ነው ህዳርን ሲያጥኑና በሽታ በዚሁ ይባረራል ሲሉ በብዛት እንመለከት ነበር። ነገር ግን በዚህ ሰዓት ባለስልጣኑ በሕግ እንደሚያስቀጣ እንዲሁም ደግሞ እንደተከለከለ ጭምር ይፋ አድርጓል ማለት ነው። ባለስልጣን መስሪያ ቤቱ እንደተናገረው ከሆነም ቁጥጥር እናደርጋለን። በአካባቢው ላይ የደንብ ማስከበር ላይ የሚሰሩ ባለሙያዎች ይዞራሉ፣ እንዲሁም ቁጥጥር ያደርጋሉ። ይህንን ነገር ከማድረግ ይልቅ ቆሻሻን እየሰበሰቡ ለቆሻሻ የሚሰበስቡ አካላት አሉ፣ ለእነሱ መስጠት የተሻለ አማራጭ ነው ሲሉም ተናግሯል ማለት ነው። ይህ ነገር ለሚያስፈልጋቸው ቤተሰቦቻችሁ ሼር አድርጎላቸው ባለ እሺ፣ እንደ አደመጣችሁት ነው እና እዚህ ላይ እስቲ ሀሳብ እንድትሰጡ ለእናንተ መድረኩን ክፍት አደርጋለሁ። በዚህ ዙሪያ ላይ ምን አይነት ሀሳቦች አላችሁ? እስቲ ሀሳብ ስጡበት። እሺ ሌላው እንግዲህ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትሪያርክ እንግዲህ ቤት ውስጥ በገጠማቸው ትንሽዬ ነገር ወደ ሆስፒታል ገብተው በህክምና ሲከታተሉ እንደነበረ ሰምተናል እና እንግዲህ በሆስፒታልም ሄደው ያዩዋቸው አካላቶች ህክምና ሲከታተሉ እንደነበረ፣ በጣም በጥሩ ጤንነት ላይ እንደነበሩ እዚሁ ቤተሰቦቻችን ከተከታዮቻችን ነግረውናል። ያ ወደዚያ ሄዶ ለመጠየቅ እንኳን ብዙ ምቹ አልነበረም። ግን ብፁ ቅዱስ አቡነ ማትያስ ትላንትና ህዳር አስር ቀን ማታ ማለት ነው፣ ወደ መንበረ ክብራቸው በጣም በሙሉ ጤንነት በጥሩ ጤንነት ሆነው እንደተመለሱ ጥሩ ህክምና አግኝተው እንደተመለሱና በመንበረ ክብራቸው እንዳሉ ሰምተናል። ይህ እጅግ በጣም የሚያስደስት ነው። በተለይ ብፁ ቅዱስ አቡነ ማትያስ ለዚህ ቤተክርስቲያን የከፈሉት ዋጋ ለእኛ ለምእመናኑ እጅግ አስፈላጊ አባት ናቸው። እግዚአብሔር እድሜ ከጤና እንዲሰጣቸው ሁላችንም ልንመኝ ያስፈልጋል። ልንጸልይላቸው ያስፈልጋል። የቅዱስ አባታችን እንኳን በደና በጤና ወደ መንበረ ክብሮ ተመለሱ ለማለት ትፈልጋሉ። እሺ እንግዲህ ነገ የሚከበረው የቅዱስ ሚካኤል በዓል ስለምን እንደሚከበር እስቲ እናድምጥ። በዚህ በህዳር 12 ቀን የቤተ ክርስቲያናችን ታሪክ እንደሚነግረን ቅዱስ ሚካኤል ሊቀ መላእክት ሆኖ በኢልፍ አይላፋት ወትልፊት አይላፋት ቅዱሳን መላእክት ላይ የሰማይ ሰራዊት ላይ የተሾመበት ዕለት ነው። በዓለ ሲመቱ ነው። በተለይም የቀድሞ ሳጥናኤል የዛሬው ሰይጣን ዲያብሎስ የመላእክት አለቃ በነበረ ጊዜ እግዚአብሔር በሰጠው ጥበብና ጸጋ ልቡናው ኮራ ይላል። ራሱን በሉሌ ባህሪ በእግዚአብሔር አምላክ መስሎ አቀረበ። ፍጡር ሳለ ፈጣሪ ነኝ አለና ራሱን ፈጣሪ እግዚአብሔር አድርጎ አስቀመጠ በሐሰት ማለት ነው ሐሰተኛ የሐሰት አባት ስለሆነ ያን ጊዜ በሰማይ ሰልፍ ሆነ ይላል ራእየ ዮሐንስ ምዕራፍ 12 ቁጥር 7 ጀምሮ ተመዝግቧል በሰማይ ሰልፍ ሆነ የመጀመሪያው ጦርነት የተካሄደው በሰማይ ነው በመላእክት ከተማ ነው ጦርነቱንም የጀመረው ዘንዶ እባብ የሚባለው ሰይጣን ዲያብሎስ ነው ሚካኤልና መላእክቱ ዘንዶውን ተዋጉ ይላል። በቅዱስ ሚካኤል ፊት አውራሪነት፣ መሪነት ጦርነቱ ተካሄደ። ዲያብሎስንና ሰራዊቱን ቅዱስ ሚካኤል ድል አድርጎ ሊቀ መላእክቶ ነው ተሾመ። ስለዚህ መላከ ኃይል ይባል እግዚአብሔር በሰጠው ጸጋ እግዚአብሔር በሰጠው ኃይል ጥንተ ጠላታችን ሰይጣን ዲያብሎስንና ሰራዊቱን ድል ስላደረገና ሊቀ መላእክት ሆኖ ስለተሾመ፣ ወይ ሚካኤል እኔ ሊቀ መላእክት ብሎ አንስቶታል። የያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር ዘጠኝ ላይ የተመዘገበ ይለቃል ነው የመላእክት አለቃ ነው ቅዱስ ሚካኤል። አንዱ ይሄ ነው በዓለ ሲመቱ ነው። ሁለተኛው በህዳር አሥራ ሁለት ቀን የምናከብረው በዓል ምንድነው ስንል እስራኤል ዘስጋን ከግብፅ ከባርነት ቤት ነፃ ያወጣበት መታሰቢያ በዓል ነው። ጥቂት ነገር እንተርክ። አባቶቻችን ነገር ከስሩ ውሃ ከጥሩ ይላሉና እንዲህ ተብሎ እንደተመዘገበ ማለት ነው። ሁላችን እንደምናውቀው እስራኤላውያን በግብፅ ነበሩ። አራት መቶ ሰላሳ ዘመን በግብፅ ኖረዋል። ከጽኑ ባርነት የተነሳ ወደ እግዚአብሔር አለቀሱ ይላል ኦሪት ዘጸአት ምዕራፍ ሁለት ቁጥር 23። ለምን ፈሮንና ሰራዊቱ እስራኤላውያንን ያስጨንቋቸው ነበረ? ለሚሰራው ፒራሚድ የሰው ሥጋና አጥንት ጥንካሬ ይሰጠዋል እየተባሉ የዕብራውያን የእስራኤላውያን ልጆች ከጭቃ ጋር አብረው ይረገጡ ነበረ። ንራሄል ልጆችን በተገላገሉ ጊዜ መንታ ልጆች በተገላገለችው ጊዜ ልጆቿን ለማሳደግ አልተፈቀደላትም። በግብፃውያን አብረሽርገጭን የተባለችው ያን ጊዜ የአባቶቻችን የእነ አብርሃም የነ ይስሐቅ፣ የነ ያዕቆብ አምላክ ወዴት ነው ያለው ብላ እንባዋን ወደ ሰማይ ረጨች። እስራኤላውያን ከጽኑ ባርነት የተነሳ ወደ እግዚአብሔር አለቀሱ፣ ጩኸታቸውም ወደ እግዚአብሔር ወጣ ይላል። እግዚአብሔር ጩኸታቸውን አደመጠ፣ እንባቸውንም ተመለከተ፣ ያድናቸውም ዘንድ ወደደ፣ በረድኤትም ወረደ እንዲህ ብሎ እንደተናገረ የሐዋርያ ሥራ ምዕራፍ ሰባት ቁጥር 34 ላይ ተመዝግቧል። የሕዝቤን መከራ ፍጽሜ አይቼ መቃተታቸውንም ሰምቼ ላድናቸው ወረድኩ አለ። አቤት አቤት አቤት ደረሰ ደረሰ ደረሰ። እንኳን አደረሳቸው። ህዳር ቅዱስ ሚካኤል ለምን ይከበራል? ህዳር ሚካኤል ላይ ለሊቀ መላእክት ለቅዱስ ሚካኤል የተሰጠው ቃል ኪዳን ምንድን ነው? ህዳር ሚካኤል ላይ ሊቀ መላእክት ቅዱስ ሚካኤል ምን ሰራ? እኛስ በዓሉን ስናከብር ዝክሩን ስንዘክር ምን ይደረግልናል? የምትችሉ 12 12 ጊዜ የማትችሉ ደግሞ ቢያንስ 3 3 ጊዜ ኮፒ ሊንክ እያደረጋችሁ ቪዲዮውን ጀምሩት። ነገ ህዳር 12 ለሰው ወገኖች የሚያዝንና የሚራራ ሁሌም ቢሆን ሁሌም ቢሆን በእግዚአብሔር ፊት ቆሞ ለሰው ልጆች ምሕረትን የሚለምን ገና ከልጅነታችን ጀምሮ ፍቅሩን እየመገበ ያሳደገን በማንኛውም ችግርና ጭንቀት ላይ ሁነን ስሙን ስንጠራ ፈጥኖ የሚደርስልን በሰማያውያን መላእክት ላይ የተሾመው ሊቀ መላእክት ቅዱስ ሚካኤል ነገ ህዳር አስራ ሁለት ከበዓለ ሲመቱ ውጪ በሦስት ምክንያቶች ይከበራል። አዎ በዚህ በበዓለ ሲመቱ ቀን ልክ እንደ ሰኔ 12ቱ ሁሉ ሶስት ጊዜ ሲኦል ውስጥ እየገባ ነፍሳትን እንዲያወጣ ሥልጣን ተሰጥቶታል። በዚህ በህዳር 12 በበዓለ ሲመቱ ቀን የሊቀ መልአክት የቅዱስ ሚካኤልን በዓል አስቦ ዝክርን የዘከረ መታሰቢያን ያደረገ በቅዱስ ሚካኤል ቤተ ክርስቲያን ስም በተሰየመ ቤተ ክርስቲያን ሂዶ በስሙ የተማጸነና ጸሎትን ያደረገ እንደዚሁም ደግሞ ለቤተ ክርስቲያኗ ማንኛውንም አቅሙ የፈቀደውን ስጦታ መባ ያበረከተ ሁሉ ሊቀ መልአክት ቅዱስ ሚካኤል በነፍስም በስጋም ጋሻ መከታ ሁኖ ይጠብቀዋል። የሊቀ መልአክት የቅዱስ ሚካኤልን ዝክር ሲዘክር የነበረ ሰው በአካለ ስጋ እያለ ኃጢአተኛ ተግባር የሌለው ቢሆን እንኳን ሊቀ መላእክት ቅዱስ ሚካኤል ከአምላኩ ጋር አስታርቆ አማልዶ ኃጢአትን ያስተሰርይለታል፣ በጎ ምግባርና ሃይማኖትን ያስይዘዋል። ሞቶ ደግሞ ሲኦል ቢገባ እንኳን የኮነኔ እሳት አያቃጥለውም። አዎ የኮነን እሳት የሲኦል እሳት አያቃጠለውም። ምክንያቱም የቅዱስ ሚካኤል ዝክር ጋሻ መከታ የሆነዋልና ነው። የሊቀ መላእክት የቅዱስ ሚካኤልን ዝክር የዘከረ ሰው ሙሉን ቃል ኪዳን የትናንትናው ቪዲዮ ላይ ማየት ትችላላችሁ። ዛሬ ግን ሦስቱ የሊቀ መላእክት የቅዱስ ሚካኤል ህዳር 12 የሚከበርባቸው ሦስቱ ምክንያቶች ልንገራችሁ። የእስራኤል ሕዝብ በሊቀ ነቢያት በቅዱስ ሙሴ አማካኝነት ከግብፅ ባርነት ነፃ በሚወጡ ጊዜ ሊቀ መላእክት ቅዱስ ሚካኤል መናን ከደመና እያወረደ የመገበበት የኤርትራን ባህር ደግሞ ከፍሎ ያሻገረበት ታላቅ ክብረ በዓሉ ነው። ሁለተኛው ምክንያት ደግሞ በንጉስ ጭፍራ አምሳል ሆኖ በታላቅ ክብርና ግርማ ሆኖ ለነዌ ልጅ ለነቢዩ ለነብዩ ኢያሱ በመንገድ ላይ ተገልጾ የታየበት ታላቅ ክብረ በዓሉም ነው። ሶስተኛውና ትልቁ ምክንያት ደግሞ ዱራታኦስና ቴዎብስታ የሚባለው የሊቀ መልአክ የቅዱስ ሚካኤልን በዓል የሚያደርጉ ዝክሩን የሚዘክሩ ሁለት ታላላቅ ባለተዳሮች ነበሩ። ታዲያ በሀገሪቱ ላይ የረሃብና ችግር በሆነ ጊዜ እነዚህ ሰዎች የሊቀ መልአክ የቅዱስ ሚካኤልን ዝክር ሊዘክሩ ሲሉ አቅም አጡ። ታዲያ ዱራታኦስም የሚስቱንና የራሱን ልብስ ሸጦ የቅዱስ ሚካኤልን በዓል ያደርግ፣ ወደ ገበያ በወጣ ጊዜ ሊቀ መላእክት ቅዱስ ሚካኤል በመኮንን አምሳል ከፊት ለፊቱ ቆሞ ታየው። ታዲያ ወዴት ትሄዳለህ? በሚለው ጊዜ የመልአኩ የቅዱስ ሚካኤል በዓል እንዳይታጎልብኝ የኔንም የባለቤቴንም ልብስ ሸጨ ልመጣ ነው አለው። በዚህ ጊዜ በመኮንን አምሳል የተገለጸለት ሊቀ መልአክ ቅዱስ ሚካኤል ከባለ በጉ ከነጋዴው ሂድና በእኔ ዋስትና አንድ በግ ይሰጠሃል። ወደ አሳ አጥማጁም ሂድና በእኔ ዋስትና አንድ ትልቅ አሳ ይሰጠሃል፣ ነገር ግን እኔ ከቤት ሳልመጣ የአሳውን ሆድ እንዳትቀድድ አለው። ከዚያም ወደ ባለ ስንዴውም ደግሞ ሂዶ ያሻውና የፈለገውን ያህል ስንዴ በእርሱ ዋስትና እንዲወስድ አዘዘው። ዱራታውስም ሊቀ መልአክ ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱን በተመለሰ ጊዜ ቤቱ በሙሉ በበረከት ሞልቶ ተረፍፎ አገኘው፣ እጅግ በጣም አደነቀ። በዚህም መሰረት እንደለመደው የሊቀ መልአክ ቅዱስ የቅዱስ ሚካኤልን መታሰቢያ አደረገ። የተቸገሩትን ችግረኞች ድሆችንም ጠርቶ አበላ፣ አጠጣ፣ አጠገባቸው። ነገር ግን አሳውን እኔ ሳልመጣ ሆዱ እንዳትቀድ ብሎት ነበርና አሳውን ይዞ እየጠበቀ ነበር። ለሁለተኛ ጊዜ ሊቀ መላእክት ቅዱስ ሚካኤል ሰራዊቱን አስከትሎ በመኮንን አምሳል ወደ ዱራታውስና ወደ ቴዎብስታ ቤት ገባ። ከዚያም ዱራታ ኦስን አሳውን አምጣና ሆዱን ቀደደው ብሎታል። ሆዱንም በቀደደው ጊዜ ሦስት መቶ ዲናር ወርቅ ከአሳ ሆድ ውስጥ ተገኘ። ከዚያም በመኮንን አምሳል የተገለጸላችሁ ሊቀ መላእክቱ ቅዱስ ሚካኤል ከዚህ ከወርቁ ዲናር ወስዳችሁ ለባለ በጉ ለባለ አሳውና ለባለ ስንዴው ዋጋውን ክፈሉት። የቀረው የወርቅ ዲናር ግን ለፍላጎታችሁ ይሁናችሁ። ልዑል እግዚአብሔር በምህረቱ አይቷችኋልና፣ አዎ እግዚአብሔር አስቧችኋልና በጎ ስራችሁን ምጽዋታችሁንና መስዋዕታችሁን አስቦ የሊቀን መላእክት የቅዱስ ሚካኤልንም መታሰቢያውን በማድረጋችሁና ለድሆችም በመዘከራችሁና በመመጽወታችሁ ይህንን ዓለም እንደዚህ አድርጎ አሳምረላችሁ በዚህኛው ዓለምም መንግሥተ ሰማያትን አዘጋጅቶላችኋል አላቸው። እነርሱም ይህንን ነገር በሰሙ ጊዜ እጅግ በጣም ተደስተዋል፣ ነገር ግን ደንግጠዋል። በዚህ ሰዓት እኔ ማን እንደሆንኩ አውቃችሁኛልን? አላቸው። እነርሱም እንዳላወቁት በነገሩት ጊዜ ከመከራችሁ ሁሉ ያዳንኳችሁ ገናም የማድናችሁ እኔ የሰራዊት አለቃ ሊቀን መላእክት ቅዱስ ሚካኤል ነኝ አላቸው። አዎ መስዋዕታችሁና ምጽዋታችሁን ወደ ልዑል እግዚአብሔር ዙፋን ያደረስኩላችሁ እኔ ቅዱስ ሚካኤል ነኝ። አሁንም በዚህ ዓለም በስጋዊ ሕይወታችሁ ከበጎ ነገር ሁሉ እንዳታጡ የማደርጋችሁ እኔ ቅዱስ ሚካኤል ነኝ። እኔን ስላከበራችሁኝ ልዑል እግዚአብሔር አክብሯችኋል ብሏቸው ወደ ሰማያት ወጣ። እነርሱም በደስታ ሁነው መሬት ላይ ወድቀው ሰገዱለት። ከዚያም በኋላ ከቀድሞ የበለጠ አድርገው በዓሉን ያከብሩ ጀመረ። እንግዲህ ወገኖቼ የሊቀ መላክ የቅዱስ ሚካኤል ህዳር 12 የሚከበርባቸው ሶስቱ ምክንያቶች እነዚህ ናቸው። ቅድም እንደነገርኳችሁ የመጀመሪያው ምክንያት የእስራኤል ሕዝብ ከግብፅ ባርነት ነፃ ሲወጡ መናን ከሰማይ እያወረደ የመገበ የኤርትራን ባህር ከፍሎ እያሻገረ ነፃ ያወጣበት፣ ሁለተኛው ደግሞ ለነቢዩ እያሱ በሰራዊት አለቃ አምሳል የተገለጸበትና የኢያሪኮን ግንብ እንዲያፈራርሱ የተራዳበት፣ ሶስተኛው ደግሞ አሉን የሚያደርጉ ዝክሩን የሚዘክሩ የሁለቱን ቅዱሳን ባለተዳሮች የዱራታውስና የቴዎብስታን ቤታቸውን በበረከት የሞላበት ታላቅ ክብረ በዓል ነው ማለት ነው። ስለዚህ ሁላችንም በዚህ በሊቀ መላክ በቅዱስ ሚካኤል ዓመታዊ ክብረ በዓል ቤተ ክርስቲያናችንና ክርስቲያኑ እየተሰደደ ነውና ስደታችንን በቃ እንዲለን ሊቀመላክ ቅዱስ ሚካኤልን እንማጸናለን። እንደ እያሪኮ ግንብ ደግሞ ወጥሮ የያዘንን አላላውስ አላራምድ ያለንን ክፉን ኃጢአት ደግሞ እንዲደረምስልን እንማጸናለን። እንደ አባታችን እንደ ቅዱስ ዱራታውስና እንደ እናታችን እንደ ቅዱስ ቴዎብስታ አቅማችን በፈቀደ ዝክሩን እንዘክራለን መታሰቢያውን እናደርጋለን እና የእኛንም ቤት ልክ እንደነርሱ በረድኤት በበረከት እንዲሞላልን እንማጸናለን ማለት ነው። እርሱም ደግሞ ጸሎታችንን፣ መስዋዕታችንን፣ ምጽዋታችንን፣ መባችንን የሚያሳርግልን ታላቁ ሊቀ መላእክት ነውና ጸሎታችንን ይሰማናል። ምድራዊ ሕይወታችንን፣ ስጋዊ ሕይወታችን ያስተካክልልናል። ሰማያዊ ሕይወታችንን ደግሞ ያቃናልናል ማለት ነው። መድኃኔ ዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃልኪዳን፣ ፍቅር አይለየን። አሜን። ተከታተላችሁትን ይመስላል። ከመላኩ ከቅዱስ ሚካኤል በረከትን ረዴትን ይክፈለል። አገራችንን ሊቀ መላእክት ቅዱስ ሚካኤል ከአምላክ አስታርቆ አማልዶ ሰላም ያርግልን። ይህ የመጣብን ማት ይህ የመጣብን ቁጣ በቸርነቱ በምሕረቱ አምላክ ቅዱሳን ይመልስልን ለማለት እወዳለሁ። እንግዲህ ሀሳብ አስቴታችሁን በኮሜንት ላይ እየሰጣችሁ በሌሎች አዳዲስ መረጃዎች እስክንገናኝ ድረስ እጅግ አከብራችኋለሁ። ቸር ቆዩልኝ።